ሰላም ሰላም፣ ይኸው ለሁሉ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ በሌላ ዝግጅት ተመልሰን መጥተናል። በዛሬው ዝግጅታችን ደግሞ ስልክ እንዴት እናውራ፣ በአማርኛ እንዴት እናውራ፣ ወይም በእንግሊዝኛ እንዴት እናውራ ብላችሁ ለተቸገራችሁ ለቀም ቃላት ለቃቅመን ከያሉበት አሰባስበን ለእናንተ ይጠቅማሉ እንዲሁም ደግሞ ወሳኝ እውቀት ያስይዟችኋል ብለን ያሰብናቸው በቀላሉ በስልክ ለማውራት ወይም ደግሞ ስልክ ሲደወላችሁ በእንግሊዝኛ ወይም በአማርኛ ለሚደውላችሁ ሰው በቀላሉ ስልኩን አንስታችሁ ለማውራት ወይም እናንተ በአማርኛ ወይም በእንግሊዝኛ ለሚያወራ ሰው ስልክ ደውላችሁ ለማውራት ይጠቅሟችኋል ብለን ያሰብናቸውን ቃላት አሰባስበን ይዘንላችኋል መጠናል። እንግዲህ እናንተ እነዚህን መሰረት አድርጋችሁ በቀላሉ በራሳችሁ ለማውራት ትችላላችሁ ብዬ አስባለሁ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ አስጠኚ እንፈልጋለን፣ አስተማሪ እንፈልጋለን፣ ኦንላይን መማር እንፈልጋለን፣ አማርኛ እንፈልጋለን፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን መማር እንፈልጋለን የምትሉ ባዮ ላይ ወይም ከዚህ ጋር ከቪዲዮ ላይ ካስቀመጥ ነው ስልካችን በኢሞ በዋትሳፕ ወይም በቴሌግራም ደውላችሁ አናግሩን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራችኋለን። እንግዲህ ለጓደኞቻችሁ ሸር አድርጉ። ላይክ ሰብስክራይብ እያደረጋችሁ ዩቲዩባችን አበረታቱ። እሺ፣ እስከ መጨረሻው ተከታተሉን። እንግዲህ በመጀመሪያው ማንኛውም ሰው ደውሎ ሄሎ ወይም ጤና ይስጥልኝ የሚለውን ቃል ሊናገር ይችላል ማለት ነው። እንግዲህ የሚደውለው ሰው ሄሎ ወይም ጤና ይስጥልኝ የሚለው ድምፅ መጀመሪያ በስልክ የተለመደ ነው። እኛም ይህን ቃል ይዘንላችሁ መጥተናል። እንግዲህ ጤና ይስጥልኝ፣ ጤና ይስጥልኝ ወይም በእንግሊዘኛው ሄሎ የሚል ድምፅ ልትሰሙ ትችላላችሁ። እናንተ ጤና ይስጥልኝ ማን ልበል? ስልክ ተነስቶ ወይም እናንተ ያነሳችሁት ስልክ ወይም ሊያነሳላችሁ የሚችል ሰው ጤና ይስጥልኝ ማን ልበል? ወይም ሄሎ ሁ ኢዝ ዛት፣ ሄሎ ሁ ኢዝ ዛት ብላችሁ ወይም ደግሞ በቀላሉ ማን ልበል ሜይ አስክ ሁ ኢዝ ኮሊንግ፣ ሜይ አስክ ሁ ኢዝ ኮሊንግ፣ ወይም ማን ልበል ልትሉ ትችላላችሁ። ወይም ደግሞ ማነህ ወይም ሁ አር ዩ፣ ሁ አር ዩ በእንግሊዘኛው ከሆነ ሁ ሁ ሁ አር ዩ፣ ሁ አር ዩ ብላችሁ ልታወሩ ትችላላችሁ ማለት ነው። እንዲሁም ደግሞ እስኪ ሌላ ልቀጥልላችሁ እንግዲህ የሚመልሰው ሰው ጀማል ነኝ ወይም እናንተ ሴቶች ከሆናችሁ አስቴር ነኝ፣ ሌላም ስም ሌላ እራሳችሁን ስም ከሌ ነኝ ወይም ዚስ ኢዝ ጀማል ዚስ ኢዝ ጀማል ዚስ ኢዝ ጀማል በእንግሊዘኛው ከሆነ ወይም ጀማል ነኝ። እንግዲህ ያነሳው ሰው ማነህ ሲባል የሚመልሰው ወይም የደወለው ሰው ጀማል ነው ማለት ነው። እንግዲህ በፊት ጤና ይስጥልኝ ማን ልበል ተብሎ የተጠየቀው ሰው ወይም ጤና ይስጥልኝ ሄሎ ብሎ የደወለው ሰው ጀማል ነው ማለት ነው በዚህ አባባል። ስለዚህ ጀማል ነኝ ወይም እናንተ ሴቶች ከሆናችሁ የራሳችሁን ስም ዚስ ኢዝ አስቴር፣ ዚስ ኢዝ ሄበን፣ ዚስ ኢዝ ፋጡማ፣ ዚስ ኢዝ ሰምቲንግ፣ ዚስ ኢዝ ሀዋ የሆነ ስም ልትሉ ትችላላችሁ ወይም ደግሞ እኔ ጀማል ነኝ ወይም አይ አም ጀማል አይ አም ጀማል። ወይም አይ አም እና የእናንተን ስም ማለት ነው። አይ አም ብላችሁ የእናንተን ስም ማስገባት ትችላላችሁ ማለት ነው። በዚህ መሰረት ነው የምታወሩት። ከዛ ቀጥሎ ማንን ማናገር ፈልገህ ነው? ማንን ማናገር ፈልገህ ነው? ሁ ውድዩ ላይክ ቱ ስፒክ ቱ ሁ ውድ ዩ ላይክ ቱ ስፒክ ቱ ወይም ሁ ውድ ዩ ላይክ ቱ ስፒክ ቱ፣ እንግዲህ በአማርኛው ማንን ማናገር ፈልገህ ነው። እናንተ ስልኩን አንስታችሁ ማናገር የፈለገው ሰው ወይም እናንተን ነው ወይም እህታችሁን ወይም ወንድማችሁን ወይም ሳምቲንግ ሊሆን ይችላል። እናንተ ማንን ማናገር ፈልገህ ነው ልትሉት ትችላላችሁ። ወይም እባክዎ ብሩክን ማግኘት እችላለሁ ። እንግዲህ የደወለው ሰው ወይም ጀማል ማለት ነው። እባኮ ብሩክን ማግኘት እችላለሁ። ካን አይ ስፒክ ብሩክ ፕሊዝ ወይም ካን አይ ስፒክ ብሩክ ፕሊዝ። ካን አይ ስፒክ ብሩክ ፕሊዝ። እባኮ ብሩክን ማግኘት እችላለሁ ሊል ይችላል። ወይም ደግሞ እሱ የፈለገውን ሰው ካን አይ ስፒክ የፈለገው ሰው ማን እንደሆነ አይ ዶንት ኖ። እኔ ብሩክ አልኩት ለሳምፕል። እናንተ የፈለገውን ሰው ወይም የምትፈልጉትን ሰው ከሌን ማግኘት እችላለሁ፣ ወይም ደግሞ ይህን ፖለቲክ ኤክስፕሬሽኑን ወይም እባክዎ የሚለውን ትታችሁ ካን አይ ስፒክ ብሩክ፣ ካን አይ ስፒክ ፋቶማ፣ ካይ አይ ስፒክ አበበ ከበደ አህመድ ምናምን ብላችሁ ስም እዚህ ጋር ላይ ለምትፈልጉትን ሰው አስገብታችሁ ለምታወሩ ትችላላችሁ ማለት ነው። እንግዲህ ፕሊስ የሚለው እባክዎ ወይም ፖለቲክ ኤክስፕሬሽን የሚባለው ያክብሮት ቀጥያ ነው። እናንተ ይሄኛውን አክብሮትታችሁ ካናይ ስፒክ ብሩ፣ ካናይ ስፒክ ሌላ፣ እናንተ የሴት የወንድ ስም እያስገባችሁ ልትጠቀሙ ትችላላችሁ ስታወሩ ማለት ነው። ቀጣዩ እባክዎች ትንሽ ይጠብቁ። እንግዲህ የተነሳው ስልክ ለባለቤቱ ሳይሆን ለሌላ ሰው ከሆነ እባክዎ ትንሽ ይጠብቁ፣ ሆልድ ኦን ፕሌይስ፣ ሆልድ ኦን ፕሌይስ ወይም እባክዎ ትንሽ ይጠብቁ እንግዲህ በመስመር ላይ ሆኖ ትንሽ እንዲጠብቅ ሰውየው እስከሚፈለግ ምናልባትም ሰውየው ከሌለ ማለት ነው። ትንሽ ጠብቀኝ ጀስት ሚኒት ጀስት ሚኒት ጀስት ሚኒት ወይም ትንሽ ደቂቃ ጠብቀኝ ማለት ነው። እሺ፣ ከዛ ተፈልጎ እንግዲህ ብሩክ ነበር የተፈለገው። እኔ ብሩክ ነበር ያልኩትኝ። ስለዚህ ብሩክ ተኝቷል፣ ብሩክ ኢዝ ስሊፒንግ እንግዲህ የብሩክ ስልክ ነበር የተነሳው ማለት ነው። ስለዚህ ብሩክ ተኝቷል፣ ማውራት አይችልም። ወይም ብሩክ ተኝቷል ወይም ብሩክ ኢዝ ስሊፒንግ። እናንተ ያነሳችሁት ስልክ የተኛ ሰው ከሆነ ምናልባት ያነሳችሁለት ሰውዬ ስም ኢዝ ስሊፒንግ። ይህ ስሙ ፋጡማ ሊሆን ይችላል፣ የሴት ስም፣ የወንድ ስም አርጋችሁ ኢዝ ስሊፒንግ አርጋችሁ በቀላሉ ማውራት ትችላላችሁ ማለት ነው። አዝናለሁ፣ ስብሰባ ላይ ነው። እንግዲህ ስብሰባ ላይ ከሆነ አይ አም ሶሪ ሂ ኢዝ ኦን ሚቲንግ። አይ አም ሶሪ አዝናለሁ፣ ሺ ኢዝ ኦን ሚቲንግ። እሱ ስብሰባ ላይ ሚቲንግ ላይ ወይም ስብሰባ ላይ ነው ልትሉ ትችላላችሁ። እናንተ ስብሰባ ላይ የሆነው እሱ ነው። እንግዲህ እሱ ደግሞ ማነው እሷ ወይም አይ አም ሶሪ ሺ ኢዝ ኦን ሚቲንግ ልትሉ ትችላላችሁ። ሴት ከሆነች ደግሞ ማለት ነው እንግዲህ የተነሳው ስልክ? የሴቶች ከሆነ እንደዚህ ማውራት ትችላላችሁ። እንግዲህ ስልኩ እናንተ ወይም እዛ በኋላ እንደዚህ ከሆነ ስልክ ቁጥሩን ስጠኝ ወይም ስልክ ቁጥሩን ስጭኝ ብላችሁ መጠየቅ ማለት ነው። ምናልባት የዛ ሰው ስልክ የማይሰራ ከሆነ ስልክ ቁጥሩን ስጠኝ፣ ስልክ ቁጥሩን ስጭኝ። ጊቭ ሂዝ ፎን ነምበር፣ ጊቭ ሂዝ ፎን ነምበር ወይም ጊቭ ሂዝ ፎን ነምበር ስልክ ቁጥሩን ስጠኝ፣ ወይም ስልክ ቁጥሩን ጊ- ሂዝ የሚለውን ቀርቶ አይን ወይም ፕሮናውኑን ወይም ተውላጠ ስሙን ሂዝ ሃር ፎን ነምበር፣ ሃር ፎን ነምበር ልትሉ ትችላላችሁ ማለት ነው። ስልኩ አይሰራም። እንግዲህ ስልኩ ማይሰራ ከሆነ አገልግሎት እየሰጠ ካልሆነ እናንተ ልትመልሰኝ ትችል ስልክ ስጠኝ የተባለው ሰው ስልክ ማይሰራ ከሆነ ስልኩ አይሰራም ልትሉ ትችላላችሁ። his cell phone does not work his cell phone does not work ልትሉ ትችላላችሁ። እንግዲህ ይህ ስልኩ ካልሰራ በተነሳው ስልክ ደግሞ መልእክት ካለዎት እባክዎን ወይም መልእክት ካለዎት ይናገሩ፣ መልእክት አስተላልፋለሁ ማለት ነው። ወደ ሌላ አባባል መልእክት ካለዎት እባክዎን ወይም እናንተ እንግዲህ ለአክብሮት ስም ነው ላክ የሚከበር ወይም ይሄ ፖላይት ኤክስፕሬሽን የሚባለው በእንግሊዝኛው ወይም ለአክብሮት የሚነገር ነው እንጂ መልዕክት ካለህ እባክህ፣ መልዕክት ካለሽ እባክሽ፣ ላስተላልፍልሽ እችላለሁ፣ ልነግርልሽ እችላለሁ ብላችሁ ብታወሩ ትችላላችሁ። ኩድ ዩ ሊቭ ኤ ሜሴጅ ፕሊስ። እንግዲህ እኔ ፕሊስ የሚባለውን ይህንን እኛውን ፖላይት ኤክስፕሬሽን ያስቀመጥኩትኝ ምናልባት ትልቅ ሰው እናንተ የምታከብሩት ሰው ሆኖ ወይም የማታውቁት ስልክ ከሆነ የግድ ነው በአክብሮት መነሳት ስላለበት ለዚያ ያስፈልጋል ነው እንጂ ኩድ ዩ ሊቭ ኤ ሜሴጅ ኩድ ዩ ሊቭ ኤምሴጅ ብላችሁ ብቻ ብትሉ መልእክት ካለህ እባክህን ወይም መልእክት ካለሽ እባክሽን የሚለውን መረጃ ሊያስተላልፍ ይችላል ማለት ነው። መቼ እንደሚመለስ ታውቃለህ ወይም መቼ እንደሚመለስ ታውቂያለሽ ለማለት ለትሉ ትችላላችሁ። ዱ ዩ ናው ን ሂ ዊል ቢ ባክ። ዱ ዩ ናው ን ሺ ይኛው ሂ የሚለውን ፖላይት ማለት ፕሮናውን ወደ ሺ ሴት ከሆነ ጾታው ሂ ማለት እሱ ማለት ነው። ሺ ካላችሁት ደግሞ እሷ። ዱ ዩ ናው ዌን ሂ ዊል ቢ ባክ አልኩት። እንግዲህ እናንተ ለሴት ከሆነ ዱ ዩ ናው ዌን ሺ ዊል ቢ ባክ ብላችሁ መቼ ልትመለስ ትችላለች ብላችሁ ልትጠይቁ ትችላላችሁ። መቼ እንደሚመለስ ታውቃለህ ወይም ታውቂያለሽ ወይም እናንተ ሺ ካላችሁት መቼ እንደምትመለስ ታውቃለህ ወይም ታውቂያለሽ ወይ ብላችሁ ልጠይቁ ትችላላችሁ። የለም ምንም አላውቅም። ኖ አይ ሃብ ኖ አይዲያ፣ ኖ አይ ሃብ ኖ አይዲያ፣ ምንም አላውቅም ወይም ምንም መረጃው የለኝም መቼ እንድትመጣ ለማለት ማለት ነው። እባክዎ መልሰው ሊደውሉ ይችላሉ፣ እባክዎ መልሰው ሊደውሉ ይችላሉ። እንግዲህ ትልቅ ሰው ከሆነ ይሄ ፖላይት ኤክስፕሬሽን ወይም አክብሮት አንቱታ የሚባለው በአማርኛ እባክዎ መልሰው ሊደውሉ ይችላሉ። እንግዲህ እናንተ ምናልባት የጓደኛችሁ ከሆነ በእናንተ ሌብል በእናንተ ባጅ ያለ ይህንን ለትልቅ ሰው ክብር ሊሰጠው ወይም ማንኛውም ሰው የተከበረ ነው፣ ግን በእናንተ ሌብል ከሆነ አንቱታ የተለመደም አይደለም፣ በንግግሩም ይህን ያህል ውበት አይኖረውም። ስለዚህ እባክህ መልሰህ ልደውል ትችላለህ። እባክሽ መልሰሽ ልደውይ ትችላለሽ፣ ትችያለሽ ልትሉ ትችላላችሁ። ኩድ ዩ ኮል ባክ ላተር። እንግዲህ ፕሊስ ካልን ይሄኛው ፖላይት ኤክስፕሬሽን ነው ማለት ነው። እናንተ ይሄን ትታችሁ ኩድ ዩ ኮል ባክ ፕሊስ፣ ኩድ ዩ ኮል ባክ ላተር፣ ይሄን ፕሊስ የሚለውን ከተዋችሁት ለጓደኛችሁ ምናምን ከሆነ እንግዲህ ፖላይት ኤክስፕሬሽኑ ብዙም ቢነሳም ይሄን ያህል አስቸጋሪ ስለማይሆን ኮድዩ ኮል ባክ ላተር ልትሉ ትችላላችሁ። እንግዲህ በእናንተ ሌብል ያልሆነ ትልቅ ሰው ነው ወይም ማታውቁት ስልክ ከሆነ ኮድዩ ኮል ባክ ላተር ፕሊስ ብላችሁ ልታወሩ ትችላላችሁ። ከዚህ ይህን የተባለ ሰው በኋላ ልደውል ትችላለህ ብላችሁ ያላችሁት ሰው ምላሽ ሊሰጥ ይችላል። እንዲሰጥ የሚችለውን ምላሽ በእኔ አስተሳሰብ ወይም ለእናንተ ይጠቅማችኋል ብዬ እውቀት ይዙበታላችሁ፣ በዚህ ትለማመዳላችሁ ብዬ የጻፉት ወር እሺ፣ በኋላ እደውላለሁ፣ አመሰግናለሁ ሊላችሁ ይችላል። እሺ፣ በኋላ እደውላለሁ፣ አመሰግናለሁ ሊላችሁ ይችላል። ወይም በእንግሊዝኛው ኦኬ አይ ዊል ኮል ባክ ላተር ቴንክ ዩ። ኦኬ አይ ዊል ኮል ባክ ላተር ቴንክ ዩ። አይ ዊል ኮል ባክ ቴንክ ዩ። እንግዲህ በኋላ እደውላለሁ እሺ በኋላ እደውላለሁ አመሰግናለሁ ብሎ ሊመልስላችሁ ይችላል። እሺ በዚህ የእንግሊዝኛ እና የአማረኛ የስልክ ጭውውት መረጃ አግኝተናል ይጠቅመናል ብላችሁ ካሰባችሁ ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። እስከ አሁን ስለተከታተላችሁ እናመሰግናለን። መማር የምትፈልጉ መደወል ትችላላችሁ። ባስቀምጥ ነው ስልካችን። በዋትሳፕ በቴሌግራም በኢሞ ሁሌም ኦንላይን ነን። እናንተ በፈለጋችሁት ሰዓት መማር ትችላላችሁ። በሌላ ዝግጅት እስከምን መለስ ቻው፣ እናመሰግናለን።